አሊያ ማንም ባይፈቅድላትም ነገር ግን ደሚር የገዛ ሆስፒታል ውስጥ ስራ መስራቷን ጀምራለች። ሰዳከት በጣም ፈርታታለች። በአንድ በኩል አሊያ ለደሚር ምስጢር እንዳትነግረውና ቀስ በቀስ ጉድ እንዳትሰራቸው ጂያንም በጣም እየፈራን ያለው። በአንድ በኩል ናሬ ከሻይን ጋር የቆመው ፍቅሯ እንደ አዲስ እየተቀሰቀሰ ነው። ሻይን እንደ አዲስ እየናፈቃን ነው። የእሷ በኋላ ኦስካን ፍቅር እየሰጣት ለመሷ የምጠብቀውን የምትፈልገውን። ስለዚህ በፍቅር ለምናው አጎቷን ሊገለው ሲል አስቆመዋለች ኦስካን ፍጹምን ነገር አልወደደውም። በሌላ በኩል ካያ አሁንም ቢሆን ዜሬንን እየጠባበቀ ነው። ስልክ ሲደውል አታነሳም። ግራ ገባው። ሲጨንቀው ጊዜ ቀጥታ ወደምትማርበት ዩኒቨርሲቲ እየመጣ ነበረ። በር ጋር ቆሞ እየጠበቃን ነው። ወደ ውስጥ እየመጣች እያለ ድንገት አየችው። ዝም ብላ ባላየ ወደ ውስጥ ልትገባ ነበር። ዜሬን ቆያ እንዴ እባክሽ ብሎ እያስቆመ ነበረ። ምን ላድርግ ምን ፈለክ እያለችው ነበር። ና ኔ እንዴ ና እንዴ ይላታል። እጇን ይዞ ምን ላድርግ አንተ ካያ እባክቶኝ ጅል ልቀቅኝ። እያለችው ቆያ እንዴ የምናወራው ነገር አለ ይላታል። ተማሪዎች እያዩቸው ነው። ምን ታፈጣላችሁ እያለ መኪና ውስጥ እያስገባን ነበረ። ዜሬን ተረጋጊ የምናወረው ነገር አለ እያላት ቀጥታ መኪና ውስጥ ገባ። ከገባ በኋላ ሻ እንዴ ተረጋጊ፣ ይኸውልሽ አሁንም ቢሆን ያንቺ ነገር እያስጨነቀኝ ነው። ዜሬን ለምሮ ስልክሽን ማታነሹ አላት። ምን አለኝ ከአንተ ለምብዬ ነው ማነሳው ለምብዬ ነው ከአንተ ጋር ማውራው እያለችው ነው እንዲህ። ዜሬን አረቆ አንድ ጊዜ ተረጋጊ፣ እኔ አንቺ ነገር እኮ በጣም ነው የሚያስጨንቀኝ አላት። ይኸውልህ ከሴዳት ራቅ ከያ እየነገርኩ ነው እያለችሁ ነው። ምን ሴዳት ማን ነው ይላታል። ሴዳት የባለፈው ልጅ ስሙ ሴዳት ነው የተጣላ አለችው። አረ ስሙ ሴዳት ነው ሴዳት። ታዲያ ምን አገባኝ አላት። ይኸውልህ እሱ የእነ ደሚር ባይባርስ የቅርብ ዘመድ ነው። ይኸውልህ ችግር ውስጥ እንድትገባ አልፈልግም አለችው። ያን የማይረባ ሰውና ተጥርቢን ባክሽ ሲጀመር ደሚር ምን አገባው? ለምድር የሱን ስም እናነሳው? ለምድር ብዬ ነው ሱን ምፈራው የአንቺ ስለ ምድር መፈሪ እያላ ነበር። በጣም ፈርቻለሁ፣ በጣም ፈርቻለሁ። አንድ ጊዜ ተረዳኝ። ይሄ ነገር እንዳይወሳሰብና ሌላ ነገር ውስጥ እንዳንገባ በጣም ፈርቻለሁ። ከአንድ ጊዜ እንኳን ይግባ ይኸውልህ በሰላም ትምህርት መማር እፈልጋለሁ። አንተ ምንም ችግር የለብህ ምን ሀሳብ አለብህ? አለችው ታውቅ የለሻኒ ለአንቺ ብዬ እንደገና ዩኒቨርሲቲ ገብቼ ዶክተር ሁሉ መሆን እችላለሁ አላት። ፈገግ ብላ አየችው። አንረገልኝ ገርሽ ነገ ጠዋት ማለት ነው እዚህ እመጣለሁ፣ እዚህ እመጣለሁ። እወስድሻለሁ፣ ምንም እንዳትከራከሪ እንዳትጨቃጨቂ አላት። ዝም ብላ ካየችው ላ ከመኪና ውስጥ ወርዳ እየሄደች እሱም ቢሆን መኪናውን አስነስቶ ሲንቀሳቀስ ሴዳት የሚባለው ሰው ቂም እንደያዘበት ነው። በርቀት ካያን እያየው ነበረ። በሌላ በኩል አሊያ ስራን እየሰራች ነው። ከሌሎች ዶክተሮች ጋር ሆና እስካሁን ድረስ አንድም ታካሚ እሷ እጅ አልገባም። ከሌሎች ዶክተሮች ጋር ሆና ታካሚዎች ወዳሉበት ክፍል እየገባች ነበረ። አብራ ከዶክተሮቹ ጋር እየገባች ከዛ በድንገት አንደኛዋ ዶክተር፣ ወይዘሮ አሊያ ይህ እንግዲህ ለአንቺ ነው፣ እቺ ታማሚ በአንቺ ስር ትሆናለች፣ የእሷን ጉዳይ ተከታታይ ብላ ወረቀቱን ሰጠቻት። ወረቀቱን ስትሰጣት የኔ መቤት፣ ይቅርታ ይቅርታ አድርጊልኝና አንቺ ማለት የአልቦራ ቤተሰብ ልጅ ነሻ አይደለ ብላ እቺ ታማሚ ጠየቀቻት። አሊያ ደንገጥ ብላ አዎ አዎ አዎ፣ ምን ነው ጠየቀች እባካችሁ ይቅርታ አድርጉልኝ እሷ የኔ ዶክተር እንድትሆን አልፈልግም እንድታክመኝ አልፈልግም ሌላ ዶክተር ካለ ጥሩልኝ አለች አሊያ ክቡ ነበር ያለችው ልቧ ትርክክን ያለው ደነገጠች ይቅርታ አድርጉልኝ ብላ እየወጣች ነበረ ዶክተሮቹን ትታቸው ቀጥታ ወደ ቢሮ ሄደች ነው ዶክተሮቹ እንዴ ከመቼው ደግሞ ታካሚዎች ጆሮ ነገር ደረሰ ይባባላሉ ያው እንግዲህ አልቦራ በጣም ሀይለኛና ታዋቂ ቤተሰብ እኮ ነው ነገሩ በጣም አስቸጋሪ ነው እየተባባሉ ገቡ አሊያ በጣም ደንግጣለች ወደ ራሷ ቢሮ ከገባች በኋላ ቆማ ማሰብ ጀመረች ነገሩ ከጠበቀች በላይ ከባድ እንደሆነ ያ ሰበች ነበረ። ነገር ግን ድንገት ደሚር መጣ። ደሚር ለዞ አበባ ይዞ ነበር የመጣው አበባ ይዞ ወደ ሷ ቢሮ እያቀና ድንገት ነበረ ሚኔ አየችው። ሚኔ ገረማት። እጇን አጣምራ ዝም ብላ ስትከታተለው ነበረ። አሊያ በሩን ተደግፋ ቆማ ግራ ገብቷት እያሰበች ድንገት በሩ ተንኳኳ። ሲንኳኳ ከዛ ቶሎ ራቃለችና ግቡ እያለች ነበረ። ደሚር ሊገባ ሲል ቶሎ ብላ በሩ ልዘጋበን ነበረ። ቆይ ቆይ ቆይ፣ አሊያ አሊያ፣ አንድ ጊዜ ወይዘሮ አሊያ ባክሽ፣ ባክሽ እንኳን ደሳለሽ ልልሽ ብዬን የመጣውት ባክሽ፣ ባክሽ በሩ እንዳዘግብኝ ባክሽ ብሎ በጣም ለመናት። በግድ ከፈተችለት ልገባ ምን ፈለክ? ስትሮ ነበረ። አልቦሮች ምንም ነገር ቢያደርጉ ምንም ነገር ቢፈጥሩ አንቺን ከዚህ ሆስፒታል ማባረር አይችሉም ማስባረርም አይችሉም ታውቂያለሽ፣ አላት ታዲያ የምን አገባኝ ያገባኛል እንዴ? ይውለ የማይረባ ነገር አትናገር። ይውለ ትሰማል አይደለ? የምትናገረውን ነገር ተናገር ነው። ውጣ ከዚህ አለችው። ዝም ብለው አያት አሊያ። ቆይ ግን ለምንድን ነው ሌላ የምትናደጁ? ምን አድርጌሽ ነው ግን? እኔ እኮ ምንም እኮ አላጠፋውም እኮ ቤተሰቦችሽ እኮ ናቸው እዚህ ችግር ውስጥ የከተቶሽ፣ አላት አውቃለሁ። አንተ ግን በእሳት እየተጫወትክ ነው። የሆነ ድራማ ነገር መፍጠር ትወዳለ ልበል ይሆን? አሁን ታዲያ እዚህ ውስጥ ምን ታደረጋለ አንተ? እስኪ እኔ ምን ላርግ? እኔ እንግዲህ ስሬን ነው ምሰረው፣ አለችው አዎ ካልቦራ ቤተሰብ ሱስ ይዞኛል፣ ግን ምክንያት አለኝ። ምክንያት አለኝ ይኸውልሽ፣ እነሱን ማሳበድ እፈልጋለሁ፣ ምክንያቱም ይሄ በቀል ነው እያላ ነበረ። ምን ሆንክ ደሞ አንተ አለችው። ምክንያቱም በጎዶኝ መጠን ልጎዳቸው ፈልጋለሁ። ባሳመመኝ መጠን አሳምናቸዋለሁ፣ የፈለግኩትን ነገር ተጠቅሜ፣ የመጣውን አጋጣሚ ሁሉ ተጠቅሜ ማለት ነው። እያንዳንዱን እድል ደግሞ መሳት አልፈልግም። አዎ ከፈለግሽ ወረቀ ላይ ጽፊ ሊሰጥሽ ይችላለሁ። ምን ምን እንዳደረጉኝ ይኸውልሽ፣ ወይዘሮ አለ። ታውቂያለሽ፣ አታርኪሚ አታርኪሚ፣ በቃ ግን ምር ፈልጊ። ዋናው ነገር ስራሽን መስራት ይሻላል። በቃ ስራሽን ትሰሪ ያለሽ፣ ለዚህ ብይ እኮ ነው። እኔ እዚህ መጥቼ የሆኑ ሆስፒታል የገዛሁት እና ያው ስራሽ እንድትሰሪ በሰላም አላት ፈገግ ብሎ ይሁልኒ ምንም ነገር ከአንተ ውዳሴ መስጋናም አልፈልግም አልፈልግም፣ ጠላሃለው ውጣ ከዚህ አለችው። ሊለምሮ ቆይ ምጠኝ እኔ ምናት ፍቺ ነው ምጠኝ ይሄን ጋብቻ ተገደሽ ነ የገባሽበት እኔ ምን አረኩኝ ቆይ ጃናል ቦራ ባይባርሶችን ይጠላቸዋል አለ አለ እንጂ እንደዛ ነው የምታስቢ ግን ከአባዬ ጋር ይሰራል ጅና ጓንቶ ነው አብረው እየሰሩ ናቸው እሱ የሚጠላቸውን ባይባርሶች አብሯቸው እየሰራ ነው አላት። ይህ የማይመስል ነገር አተራባክ ውሸታ አለችው እየተቀመጠች ውሸቴን አደለም ከፈለግሽ ጃናል ቦራን ጠይቂው ጠይቂው ችግር የለብኝም እኔ እያላል ነበረ። ትኩር ብላ አየችው። እሱም እያያን ነበረ ሊወጣልና በነገራችን ላይ ጉሽ ነበረ ብዙ ነገር ሳስበን ይረሳለሁ። ያው ድንበር ላይ ባለፈው በፖሊስ ተይዘው ነበረ። አምላኪ ሆይ አንቺ ነሻ የጠቆምሽባቸው ትንሿ ወፍ። እኔ እኳ አንዳንድ ጊዜ በጣም እኮ ነው የምትገርሚኝ፣ በጣም ነው የምታስደንቅኝ። በቀጣይም ከአንቺ እንደዚህ ነገር ጠብቃለሁ። ጎበዝ ጎበዝ እያለ ነበረ። አበባውን አንስታ ቆሻሻ መጠስ ጨመረችው። ትኩር ብሎ አያትና ፈገግ ብሎ ትቷት እየወጣ ነበረ። አሊያ ግራ ግብት። በሌላ በኩል ኦስካ ወደ ቤት መጣ። ዛሬ ያየው ነገር ፍጹም ደስታ የሚፈጠር አደለም። ቤት መግባት ሁሉ ደብሮታል። በርጋ ቆሞ እየጠጣ ነበረ። ድንገናሬ መጣች። ወደ ቤት ልትገባ ችና ቀስ ብላ ወደሱ እየቀረበች ነበረ። ያው አጎቴ ሊገለው ነበረ፣ ለዛ ነው እንደዛ ስለምነው የነበረው ለዛ ነው አለችው። ግን ለፍቅራችን ብለሽ ነበር ስትለምኚ የነበረው። ምንም እየገባኝ አይደለም። እንዴት እንዴት ሊሆን ቻለ ይላታል። ትኩር ብላ ታየዋለች። ለዞም እግሩ ስር ተንበርክከሽ ተንበርክከሽ ነበር አላት። አዎ በመካከላችን ያለፈ ነገር ነበረ፣ በሱ ስም ለመንኩ። ታውቃለህ ደግሞ ይህን ካንተ አልደበኩም። ሁሉንም ነገር ታውቃለህ ነገር ያለው አለችው። በጣም ሲፋቀሩ እንደነበር ድጋሚ አስታወሰችው። ግን አብቅቶለታል ብለሽ ነበረ፣ እያንዳንዱ ነገር አብቅቶለታል ብለሽ ነበረ። ግን አብቅቶለታል እንዴ አላት። አዎ አብቅቶለታል አዎ አለችው። አአ አላበቃም አላበቃም። ይሄ ነገር ያበቃም አይመስለኝም። ራስሽን አታታይ እያላ ነበረም ከዛ እንደዚህ ሲላት፣ ቆይ አንተ ፍቅር ላንተ ምንድን ነው እያለችው ነበረ ግራ ገብቶት ያያታል። ያለፈ ያለቀ ነገር ነው እያለች ብታስረዳውም እያመናት አለም። ቆይ አንተ ለምንድን ነው ያገባኝ እሺ አለችው። ምክንያቱም ስለማፈቅርሽ ነው ከንቺ ፍቅር ስለያዘኝ አላት። አአ አታፈቅረኝም። እኔ አታፈቅረኝም፣ አትዋሽ። ራስን አታታል። ነገር ግን ቤተሰቦቼ በጣም ጠንካራና በጣም ኃይለኞች ስለሆኑ ስለወደድካቸው ነው ብላ ወደ ውስጥ ገባች። ግራ እየገባው ነበረ እንዴት እንደዚህ ትለኛለች ብሎ እያሰበ ወደ ውስጥ ከገባች በኋላ አሊያ ከስራ እየወጣች ነበር። ደወለችላት ናሬ እንዴት ነሽ? ቅድም እኮ ል ደውልሽ ብያለቻት። ችግር የለም ችግር የለም አንቺ እንዴት ነሽ እያለቻት ነበረ ናሬ። ከዛ አሊያ ምን ተፈጠረ? ድምጽሽ ቀዝቀዝ ብሏል ብላስ ጠይቃት። ይቀርት አድርጊልኝ አሊያውን እንኳን ማውራት አልችላት አለች። ምን ተፈጠረ ንገርኛ፣ ምን እንደተፈጠረ እያለቻት ናሬ። ውይ ቅርብሽ ቅርብሽ ብልሽ አሁን ማውራበት ሁኔታ ውስጥ አለበቃ እያለቻት ነበር ናሬ። እባክሽ እባክሽ ብላ በጣም ለመነቻት። ያው ሻይን ነው ሻይን አለቻት። ሻይን ሻይን ምን ሆነ ብላ አሊያ ጠየቀች። ከዛ ናሬ ሁሉንም ነገር ነገረቻት። አምላኬ ወይ ምን ወይኔ አምላኬ ሌላ ነገር አልተፈጠረም? ሁሉ ነገር ሰላም ነው አይደለ? በቃ ናሬ ለተወሰነ ጊዜ እባክሽ ከቤታት ውጪ እየልጅሽ ነገር አደራ፣ ታውቂያለሽ፣ እያንቺ የጤና ነገር ከሁሉም በላይ አሳሳቢ ነው እና በቃ ደውልልሻለሁ ብላ ስልኩን ዘጋችሁ። ከዛው ደግሞ ሙዛፈር ዞራለች፣ እንዲ አምላኬ አንተ እዚህ ቀኑ ሙሉ እኔ ስራዬን ስሰራ እናንተ ጋር በጣም ብዙ ነገር ተፈጥሮ የለ እንዴ? ና ና ና ወደ ቤት እንሂድ ብላው መኪና ውስጥ እየገባች ነበረ። ሰዳከት እነጃን ወንድሟን ይዘውት እስከሚመጡ ድረስ ተጣድፋለች ቆማ ስጠብቃቸው ነበረ። ከዛ እነጃን ይዘውት መጡ። ቀስ እያለ ሀሰን ከመኪና ውስጥ እየወጣ ነበረ። ከዛ ወደ ላይኛው ፎቅ እያወጣ ድንገት ሰዳከት እየመጣች ወንድሜ ብላ ሐሰንን ስታቅፎ ነበረ። ምን ተፈጠረ፣ ምን ተፈጠረ እያለች እያቀፈችው ካያመጣ እየሰማት ነገር እውነት ነው እንዴ ብሎ እየጠየቀ ነበር። አዎ፣ አዎ እውነት ነው ያሸ ለመጥማት አንድ ቀን እንደሚቀየረብን ነግሬያችሁ ነበር። ይሄ ጊንጥ እዩላችሁ ይጨርሰናል። ቶሎ ብላችሁ የሆን ነገር አድርጉ እባካችሁ፣ ነግሬያቸው አለው ስትል ነበረ። ካያ ዝም ብሎ እያያን ነበረ። ይህን ሸ ለመጥማት ማመን የለብንም እባካችሁ፣ እባካችሁ፣ ጃን የሆን ነገር አርግ የሆን ነገር ማድረግ አለብን እናስቆመው ስትል ጃን ዝም ብሎ እያያን ነበር። የት ነው ያለው ሻውን መቀጣት አለበት ዋጋ ሆነን እንስጣው ስትል፣ ሰዳከት ማዬ እንደዚህ የሚባል ነገር የለም፣ ሻይን መነካት የለበትም አላት። ዝም በል አንተ፣ ዝም በል ይሄ ደግሞ ጂያን፣ የሆነ ነገር ማድረግ አለበት መቀጣት ካለበት ይቀጣል፣ ስትል ጂያ፣ አማዬ ከዚህ በኋላ የሆነ ነገር ብናረክ ሁኔታው የበለጠ እየተወሳሰበ ይመጣል። ሻይን የበለጠ ይበሳጭና ከባድ ነገር ይመጣል። ለዛ ነው እኔም ዝም ብዬ ያለፍኩት አላት። ግን አያቆምማ ጂያን፣ አያቆምም ምንድነው? አንድ ባንድ ተራ በተራ እስኪገለን ድረስ እንደ ይመጣብቀው አለችው። ከዛ በዚህ አጋጣሚ በድንገት አሊያ መጣች። አሊያ ቀስ እያለች ስትመጣ ሰዳከት አየቻት። እሺ በጋንግሪን የተያዘ እጅ መቆረጥ አለበት የትኛውም ችግር እንዴት እንደሚነሳ ቅበታለሁ። እናንተ የማትሰሙኝ ከሆነ እሺ መትሉኝ ከሆነ አሳያችኋለሁ፣ አለች አሊያ። አሊያን እያየች ከዛ ሄደች። አሊያ ግራ ግብት ተብሏት ሰዳከተ ስታያት ነበረ። ከዛ ከያ ሁኔታውን በደንብ ከታዘበ በኋላ በቀመጦኝ ብሎ ይራመዳል። ከዛ ጃን ከያ የትየርክ ነው ብሎት ይከተለዋል። ከያ ተናደዋል። ከያ ራመድ ራመድ እያለ ነበረ። ከያ ከያ ቆም ቆም ባክ ቆም እያለ ቢከተለው ከያ ፈጠን ፈጠን እያለ ይራመዳል። ከዛ ጃን ከድረን ተከተለው፣ ተከተለው፣ ቶሎ በል ተከተለው ይለዋል። ከዛ ጃን ቀስ ብሎ እየተመለሰ ነበረ። አሊያ ቀጥ ብላ ወደ ልጇ ክፍል እየገባች ነው። አብረው እየተጫወቱ ነበረ። እማዬ ስራ እንዴ ነበረ እያላን ነው። እግዚ አሪፍ ነው አሪፍ ነው ትለዋለች። ግን ታማሚዎቹ ልክ ቶሮንቶ እንደነበሩት አይነት ናቸው ብሎ ጠየቃት። አዎ አንድ አይነት ናቸው፣ አንድ አይነት ናቸው እያለች ነበረ። ዛሬ የትኛውም ታካሚ አጠገቧ በደርስ ነገር ግን ጥሩ ጊዜ እንዳሳለፈች አርጋ ስትነግረው ድንገት ጃን መጣ። ጃን ቀስ ብሎ ካያቸው በኋላ በሩን አንኳኳ። አጎቴ ጃን ናስኪ እማዬ አብራኝ በስነስርዓት እየተጨተች አለም። እማዬ ዛሬ ሀሳብ ውስጥ ናትና አብራኝ ተጫወት እያለ ጠራው። ከዛ አሊያ በጣም ገረማት። ከዛ ጃን ቀስ እያለ ጠጋ ነበረ። አሊያ ከተቀመጠችበት ተነስታ ሄደች። ጃር ከህፃኑ ጋር አብሮ እየተጫወተ ነበረ። ከተወሰኑ ቆይቶች በኋላ ቀጥታ ወደሚተኛበት ክፍል እየመጣ ነበረ። አሊያን አገኛት። አሊያ እያየችው እሺ፣ የትኛውም ሰው እኔ ጋር መጥቶ እንዳይታከም አደረጋችሁ። ስማ፣ ለምን ቆይ፣ ትልቅ የሆነ ፎቶ ነገር አዘጋጅታችሁ በየከተማው ለምን አትለጥፉትም? ሁሉም ሰው እንዲያውቀው አይሻላችሁም እንዴ? ምን እናንተ ምን ያው፣ ትልቅ ቤተሰብ አላችሁ፣ በጣም ስማችሁ የታወቀ ነው አይደል እንዴ? ትፈራላችሁ፣ ትከበራላችሁ አይደል እንዴ? እቺ የተከለከለች ናት እንዳትጠጓት ብላችሁ በትልቁ ለምን አታጽፉ? ምን ለዘላለም እንዴ ብላ ጠይቀችው። እንዲህ እያለቸው ተኩር ብሎ ዝም ብሎ አያት። እሺ በል መልስ። ይውለ ይሄ ነገር በጣም እየሰለቸኝ ነው እያስጠላኝ ነው ቆቅ ብሎኛል። ይውለ ይሄ ሻይን ያደረገው ነገር ምንም አልገባኝም። እንዴት ከዚህ ጋር እንደሚገናኝም አላውቀም እያለች በቃሽ፣ ዝም በኋላ እናወራለን ብሏት ወደ ውስጥ እየገባ ነበረ። ዝም ልታስብለኝ ደግሞ አማረ ትሏለች። ከዛ ዝም ብሎ ቆመ። እሺ ዝም አስብለኛ ናሬ ዝም አስብለታል፣ ሻይንን ዝም አስብለዋል። እሺ እኔንስ ምን ልታደረገኝ ነው? በል ተናገር። እያለች ነው ሊር ነበረ። ተመልሶ እየመጣ ፍለፊቷ እየቀረበ ነበረ። ሰውን በማስፈራራት ዝም በማስባል ነው ነገሮችን የምትፈታው ችግርን የምትፈታው ብላ እየጠየቀችው ነበር። ዝም ብሎ ያታል። ሁሉም ነገር ገደብ አለው እሺ። ሁሉም ነገር ልክ አለው ከልኩ ሲያልፍ በጣም ያስጠላል። ለእናት የሰውን ደካማ ጎን ታውቃለች። በደካማ ጎናቸው ገብታ ተጠቃቸዋለች፣ ትጎዳቸዋለች እያለች ጭንቅላቱን ይነቀንቃል። አንድ ጊዜ እስከምትሳሳ ድረስ ነው የምትጠብቅ ከዛ በኋላ የዋጋን ትሰጣለች እያለች ዝም ብሎ እየነቅ ጭንቅላቱን እየነቀነቀ ያዳምጣት ጀመረ። እሷ አሁንም ቢሆን ወቀሳው እንደቀጠለ ነበረ። ፍትህ እንፈልጋለን ትላለች በአንድ በኩል ደግሞ የትኛውን ሰው መበቀል እንዳለባት አታውቀም። ይሁል አንርገልን ገረ አንተ ግን ማለት ነው ጠላትን ለመበቀል ስትሞ ሳታስበው አንተ ራሰ ጭራቅ ትሆናለህ አንተ ራሰ እኮ አይታወቅማ አይታወቅም እንጂ እኮ ጭራቅ እኮ ነህ ጭራቅ ሆነህ እኮ ነው ያደከው እያለችው ትኩር ብሎ እያያን ነበር እንዴ እኮ ነህ ያደከው ጭራቅ ሆነህ ያደከው አይ አልገባ ማረለ እያለችው ነበረ ይኸውልሽ በመጀመሪያ ደረጃ ጭካኔን በጭካኔ ነው የምመልሰው እሺ እኔ የተማደግኩ የትም አማያ ሳደገችኝ ማላ ሳደገችኝ እንደዚህ መሆኔ የማይቀር ነገር ነው በመጀመሪያ ደረጃ ይህን ነው እያላ እያላን ነበረ አልቀበልም አላውቅም አልቀበልም ይህን ነገር እሺ እኔ ላይ እንደዚህ ማድረግ አልችልም እያለችው ነበረ እሺ ምንም አመጣሽ ምንም ምንም አልሽ ምንም እሷ እናቴ ናት ምንም የሚፈጠር ነገር የለም እዚህ በኋላ እያላን ነበረ ከዛ አሁን እንደትናገር ስትል በቃሽ ዝም በይ ይሁንሽ በጣም ተናድጄብሻለሁ እያበዛሽ አንዳንድ ጊዜ እኔ በጣም ለመረጋጋት እየሞከርኩኝ ነው እያላት ዞር አለ ስቆ ዞር ሲል ምን ያስቃል አለችው መሳቅ አልችልም እንዴ የአንቺ ነገር ገርሞኝ ነው የሳኩት ብሏት ወደ ውስጥ እየገባ ነው ትጸጸቻለሽ ብሏት ሊገባ ነበር ምን ነው ደሚር ትጠላው አለ አይደል አለችው ደሞ እሱ ምን ያርግሽ አላት ትጠላው አለ አጠላው ባይባርሶችን ትጠላቸው አለ አይደል ለምሮ ምጠላቸው ቦራንን እንደገደሉት አድርገህ ስትናገር አለ ነበር ታሬ ለምንድን ነው ከባይባርሶች ጋር የምትሰራው በል ተናገር መልስ መልስ ለምሮ ከነሱ ጋር የምትሰራው ጠላቶች አይደሉም እንዴ አለችው ደሞ ይንከኝ ያመጣሽ አላት። መልሰ ይኸውልህ አንተ ከባይባርሶቹ ጋር ተሰራ የለ እኔስ ከደሚር ጋር በሰራ ምንድን ነው ኃጢያት አለችው። ይኸውልሽ ይህን ነገር አረፊ ታያሊያ ታይ ቢቀር ይሻላል እያላ ተናዶ እያያን ነበረ። ሁለቱ እንዲህ ተፋጠው ካያ ቀጥብሎ የመጣው ወደነ ሻይን ቤት ነበረ። በር ላይ ነበሩ ጠባቂዎች አናስገባም እያሉት ይያሉት። ከደር ከመኪና ወርዶ ካያ እየታገለው ነው። ወንድም ይቅር ቢቀርብ እባክህ፣ እባክህ ችግር ውስጥ አትግባ እያሉ ነበረ። ሻይን ናውጣ እያለሱ ግን ይጣራል። በሩን እየደበደበ ሻይን ቤት ነበረ እየወጣ እናቱና እህቱ ሲከተሉ ነበረ። ሻይን ተጠንቀቅ፣ ተጠንቀቅ ይወለ ታጥቆ ይሆናል የመጣው እንዳይደርሰበት ትላለች እናቱ። እሱ ግን ቀጥ ብሎ ወጣ። ካያ ውጣ ከዚህ እያለ ሻይን ይቆጣል። አሊድ አሊድ እያለ ነበረ። እናቱ ደግሞ ባንድ በኩል ሻይን ናግባ ናግባ እያለች፣ እማዬ ዝም በይ ብሎ ሻይን ተናደው ዞር ብሎ እየጠየቀ ነበረ። እናቱ ዝም አለች። ወደ ውስጥ ግቡ ከፈለጋችሁ እናንተ ዝም በሉ። ካያ ምንፈለግ ብሎ እየጠየቀ ነበረ። እሺ ሻይን ምንድነው የምትፈልገው አንተ? በቀል ነው የምትፈልገው ብሎ እየጠየቀው፣ ከድር ወደ ጂያን ደወለ። ጂያን ከአሊያ ጋር ተፋጦ ነበረ። ወንድሜ ካያ ወደነ ሻይን ቤት መጥተዋል፣ ቤታቸውን ለመግባት እየሞከረ ነው። ኧረ ሁኔታው ጥሩ አይመስለኝም ብትመጣጥሩ ነው እያሉ ነበረ። ጂያን ፊቱ ተቀየረ። ትንሽ የተረበሸ ይመስላል። እሺ ብሎ ስልኩን ከዛ አሊያ እያየችው ነበረ። ደሞ ምን ሆነ፣ ምን ተፈጠረ እያለችው ነበረ። ደሚር ይነግርሻል ብሏት እየወጣ ነበረ። ተናዳ ታየዋለች። እሺ አባት በእናቴ ምክንያት እስር ቤት ገብተዋል። አዎ ተክዷል። እሺ አንተ በቀል ትፈልጋለህ። ጥሩ ነው ጥሩ ነው ግን፣ እኛስ እኛስ አናሳዘነ ምንዴ እኛ ምን እናድርግ? ሻሂን፣ ይኸውልህ እኔ አድረገልን ገረ ከእህቴ ውጪ መኖር አልችልም። ዜሬንን አፈቅራታለው። ከሷ ውጪ መኖር አልችልም። እሺ ምን ልው ምን ልውን እሺ እያለ ሽጉጡን አወጣ። ከወጣ በኋላ መሬ ላይ እየጣለው ነበር። ይሄው በል በላንሳና ምታይ ችግር የለውም። ይሄው እንግዲህ እያለው ነበረ ሻሂን። ዝም ብሎ ሽጉጥ ሽጉጡን ይመለከታል። አድረገልን ገራችሁ ከዜሬን ውጪ መኖር አልችልም እያለ ፍቅሩን እየተናዘዘ ነበረ። ወንድሜ ፍቅር ምን እንደሆነ ታውቃለህ? ፍቅር ምን እንደሆነ ላንታን እነግረ ዜሬንን ወዳታለው። ለምን እንደዚህ ትሆናለህ እያሉ ነበር። ካያ ሽጉጥን አንሳና ሂድ ከዚህ እያሉ ነበረ። አሊ ደም ይሆን ነገር እስከመጣረስ እያለ ድንገት ነበረ። እናቱ እንዲ አንሳና በለው እንጂ የእኔን የማይረባ ብላ ቶሎ ብላ ሽጉጡን ልታነሳ ውስጥል ድንገት የሆነ ሰው መጥቶ ሽጉጡን በእግሩ እየረገጠው ነበረ። ቀና ስትል ጅያን ነበር የቆመው። ደንግጣ ታዋለች። ካያ ናኒት እያሉ ነበረ። ሽጉጡን አንስቶ ከዛ ካያ መኪና ውስጥ ገባ። እነ ከድር የካያን መኪና ይዘው እየተመለሱ፣ ሻይን ከእናቱና ከእህቱ ጋር ሆኖ ወደ ውስጥ እየተመለሰ ነበረ። ሰዳክት ዛሬ የሆነውን ነገር አልወደደችውም። ሻይን ወንድሟን ለመግደል ያደረገው ሙከራ ገና ከአሁኑ ሰላም እያሳጣት ነው። ስለዚህ እሷ በቀልን በበቀል ለመመለስ እያቀደች ነው። ወንድሙ አጠገቧ ተቀምጧል። ወንድሜም እንደምታደርግ ልንገርህ በአሁኑ እንኳን ከባድ የሆነ የበቀል በትሬን ነው ማሳረፍባቸው ይሁል ቀጥታ የነሻይን ቤት እንዲሸጥ ታደርጋለ መሸጥ አለበት አለችው። ማለት እንዲ ሊሆኑ ይችላል አላት። ሲጀመር ያ ቤት እኮ በእኔ ስም ነው ያለው። ያኔ የጀመል ከወንድሙ ጋር ንብረት ሲካፈል በፍጹም ወደ ራሱ ስም ሊያዞራ አልቻለም ነበረ። ሁሉም ነገር በእኔ ስም ነበረ። ጭራሽ ትዛል አላቸው። እርግጠኛ ነኝ የጀመል ቢሆን ረስቶታል አለችው። ግን እህቴ ነገር ማለት ነገሩን የበለጠ ያወሳስበው የበለጠ እኮ ሌላ ችግር ውስጥ እኮ እንገባልን አላት ሲሉት እንግባ ይወሳሰባ ከዚህ የበለጠ አይወሳሰብ፣ እያለችው ምን ምን ማድረግ እንዳለበት አንድ ባንድ እየነገረችው ነው። ማታ ላይ እነ ሰዳከት እራት ሊበሉ ተቀምጠዋል ከማብራት ተቀምጠዋል። እነ ጂያን አልመጡ። ምንድን ነው ሌሎቹ አይመጡም እንዴ ብሎ ካየ ጠየቀ ነበረ። ዝም በል እስኪ ትለዋለች። ከዛ ድንገት ጂያን መጣ። ጂያን እንደመጣ የልጅ ልጅ የት አለ ብላ እየጠየቀች ነበረ። ከዛ ቀጥታ ጂያን ሲጀመር ጂያን እዚህ አብሮን ከበላ እናቱን መታ ትቀምጣለች፣ አሊያ መቀመጥ አለባት አለ። ከዛ ትናንትና ምሽት የተፈጠረው ነገር አስታወሰች። አሊያና ሰዳከት ያለልክ ሲጨቀጨቁ ጂያን ተናዶ ጠረጴዛው ጨርቁን ገልብጦ ይጫወቱን ነበረ። ከዛ አሁን አልያን ሊጠራት እየመጣ ነው። አሊያ ከልጇ ጋር ዥዋዥ እየተጫወተች ነበረ። ከዛ ጂያ መጣ። ከዛ ህፃኑ ሲያዩ አጎቴ ጂያን ና እስኪ አብረን አጫውተን እያለው ነበረ። አያይ አሁን እንኳ ራት መብላት አለባቸው አለው። ነገር ግን ህፃኑ ና ባ ካጫውተን አንድ ጊዜ ብቻ እያለው፣ ከዛ ጂያን ከኋላ ሆኖ ዥዋዥ ላይ የነበሩትን እናትና ልጅ ቀስስ እያለ ላይ እየገፋቸው ሲጫወቱ ነበረ። የተወሰነ ሰከንዶች ያል ከተጫወቱ በኋላ በቃ በቃ አሁን ገብተ ራት መብላት አለበት ናግባ በቃ ብላው፣ ቀጥታ እየሸኘች ነበረ። እሞ ህፃኑን ይዛ ወደ ውስጥ እየገባች ከዛ ጂያን ዞር ብሎ አሊያን አያት ናያንች መተሸራት ሰዓት አበየ መንዴ አላት። አያ ይቅርብኝ፣ ይቅርብኝ። ምነው ነው እናትን እያወካት ደግሞ ሌላ ጦርነት ውስጥ ልግባ እንዲ ያለችው ነይ ችግር የለም ችግር የለም ምን የሚፈጠር ነገር የለም ነይ ብሏት በቀጥታ አራት ወደሚበሉበት ቦታ መጣች ሰዳከት ፍጥጥ ብላ ነበር የምታያት መታ አሊያ ቀስ ብላ እየተቀመጠች ነው ከተቀመጠች በኋላ ከዛ ህፃኑ ጂያን እያንም ወደው ምግብ አቅርቡልኛ ፍክሪ የሚባለውን እያለ እየጠየቀ ነገር ግን ሰዳከት መጀመሪያ ሾርባውን ጠጣ ብላ እየጠየቀች ነው ከዛ አልያ ይሁን ብላ ሾርባ እንዲጠጣ ልታደርገው ነው ሾርባውን ገና መብላት ከመጀመሯ እንዴት ነው ታዲያ ጂያን እናተ ስራ እኮ ያዘች ምን አሰብክ እያለች ነበር ህፃኑን ከዛ ማስመሪያ ምልትል ነው ብላ ደንግጣ ሰዳከትን እያየቻን ነው። ችግር የለም አያቴ ደስ ብሎኛልማ ማየ ስራ ስለገባች አላት። እሱማ ልክ ነህ፣ በጣም ደስ ይላል። እኔም ደስ ብሎኛል፣ ግን ካንተ ጋር በጣም ትንሽ ጊዜ ነው የምታሳልፈው። ለምሳሌ ቀን ትሰራለች፣ ብዙ ታካሚ ከመጣም ልታመሽ ትችላለች። ስለዚህ ካንተ ጋር በጣም ጥቂት ጊዜ ነው የምታሳልፈው እያለችው ነበረ። አሊያ ተናዳ ሰዳከትን እያየቻን ነበረ። ጂያንም ተናዷል። ችግር የለም አያቴ፣ ምን ልዩነት አለው? ቶሮንቶም እያለን እንደዚህ ነበር አላት። እኮ ያኔማ አባት ነበራ ስትል አሊያ እየደነገጠች ነው። ጂያንም ክው አለ፣ መብላቱን አቆመ፣ ዝም ብሎ እናቱን እያያ ይሄዳል ነበረ። ያው እንግዲህ እናት አንተን ለኛ ኃላፊነት እስከሰጠችን ድረስ ብዙ ነገር እናረጋለን። እስኪ ነገ ወደ ቢሮ ስዳለ አጎቶች ያሉበት ቦታ እንዴት ስራ መሰራት እንዳለበት በደንብ ትማራለን። ምክንያቱም አንተ ነ ተተኪ፣ ብዙ ነገር አስተምራለሁ። እንዴት ወፎችን ማደን እንዳለብን በሽጉጥ ስትለው ራያት ኔ ከዚህ በኋላ ወፎችን በሽጉጥ አልመታም እንዴ እነሱም እኮ እንደኛ ነብስ አላቸው ሲል ወዲው ነበር አሊያ ጎበዝ ልጅ፣ ጎበዝ ልጅ፣ ኔ ልጅ እያለችው ነበረ። ከዛ በቀጥታ ህጻኑን እንዲወሰድ ያደረጉታል። ሞቀሰብላጅ ያለን እንዴት ታደረገዋለች። ከዛ አሊያ ልጅ ምን ያርግሽ፣ ወይዘሮ ሰዳኬት አረባክሽ እባክሽ ቢያንስ አንድ ጊዜ እንኳን አስቢ እያለቻን ነው። አሊያ ተናዳ እየሄደች ነው። ሁሉም ተናዶ ከተቀመጠበት ተነሳ። ሰዳከት ብቻዋን እየቀረች ነበረ። እንደተለመደው አሊያና ጂያን ጭቅጭቃቸው ቀጥሏል። እቤትም እንደገቡ ብዙ ነገር ቃል ገብተልኝ ነበረ፣ እዚህ ጀመረን። ያንተ ቃልን ጠብቃለህ ብዬ መጠበቅ ራሱ እብደት ነው። ግን ልጄ እንደሚማር ተነጋግረን ነበረ፣ እኔ ስራዬንም እንደምሰራ። አንተ ግን ሁሉም ነገር ቃልን እያከበርክ አይደለም። ግራ ገባኝ እኮ ምን ማለት ነው? አድረገል ንገረ። ልጄ የእናንተ ቆሻሻ የሆነ ሕይወት ውስጥ እንዲገባ አልፈልግም። አይገባም፣ እንዲ አንድ ጊዜ ብላ እየጨቀጨቀችው ዝም ብሎ ካዳመጣት በኋላ በሩን ዘግቶ ወደ ሌላ ክፍል ገባ። ግራ ገባት። ከዛ ድጋሚ ተመለሰ። ከዛ ወደ ሳጥኑ እየጠጋ ነበረ። ከዛ ልብሱን ሊቀይር ወደ ውስጥ ገባ። ዝም ብላ ታስባለች። ቁጭ ብላ እያሰበች በሌላ በኩል እነ ኡሞን ቢሆኑ እነ ከድርና እነ ሙዛፈር ቁጭ ብለው እራት እየበሉ ናቸው። ከዛ ስለ አሊያና ስለ ጂያን ይነጋገራሉ። ጂያን እንዴት አሊያ በጣም እንደሚያስብላትና እንዴት እንደሚሰጋላት ነበረ ሲያወሩ የነበረው። ከዛ ድንገት ሙዛፈር የፓኪዚ አባት በነገራችን ላይ ይልማዝ ና አወቅሽው፣ ይልማዝ ነጋዴው እያላን ነበር። ወቁት ወቁት ሎ ትሏለች። እሞ ልጃችንን ገበያ ውስጥ ባለፈው አይቷል ነበረ እና እመጣለሁ ቤት ብሎ ነበረ እኔ ምን አልኩት እያለ ነበረ። ፓኪዜ በጣም ፈራች። ፓኪዜ ሻይን ነው የምትወደው፣ አሁን ደግሞ ሊድሯት ነው። እንዲህ በጣም ሰግታ ባለችበት አጋጣሚ ከድር ደግሞ እረ ልጁን አታቋም እኮ ደግሞ ላትወዶ ትችላለች እያለ ነበረ። እሞ ዝም በል ትሏለች። እኔ እሱ ልጅ አውቀዋለሁ ይልማዝ እንዴ፣ ምን ሆናችሁ ነው እናንተ፣ አግብቶ ፈቷል ሁለት ልጅ አስወልዷት ነበር የፈታት እያለ ሲናገር፣ ሙዛፈር ወዲያው ሀሳቡን ቀየረ። በቃ ይቅን እያለ ነበረ። እሞ ግን ከድር ምን አገባ እያለችው ነበረ። እሷ የምትፈልገው ልጇ ከሻይን እንድትርቅ ነው። ሌላ ወንድማ ግብታን ቢሆን እንዲህ እንዲህ እያሉ እየተጨቃጨቁ አብረው ራት እየበሉ ጂያን ልብሱን ቀየረና ከቤል ሊወጣ ነው። ከዛ ዞር ብሎ አያት። ወደ ልቴር ነው አለችው ወደሚሄድበት። እኔ ምለው እዚ ወንበር የመተኛ ታቆሚ ወገብሽን ያምሻል ብሏት ወጣ። እሷ ግን እዛ ወንበር ለመተኛት እየሞከረች ነበረ። ከድር ከቤት እየወጣ እየተከተለችው ነበር። እሞ አንተ አንተ የማትራባ እያለች በእጇ እየመታችው ነበር። ምን አገባ አንተ ምን አገባ እኔ። እቺ ከሻይ እንድትርቅልኝ ነው የምፈልገው። ለምን ስትፈልግ የፈለገችውን አታገባ እያለችው ከያደር ቀጥታ ስቷቸው እየሄደ ነበረ። አሁን ጂያን ቀጥ ብሎ እየመጣ ወደ ሚኔ ነበረ። ወደ ሚኔ ቤት ከመጣ በኋላ ቁጭ ብሎ አብራት እያወራ ነበረ። ሚኔ ያደረገ ልንገርሽ፣ በእኔና በሷ መካከል ምንም ነገር የለም። ይሁን ነገር ቢኖር ኖሮ ዛሬ ይመጣ ነበር አላት። እሺ ትላንት ለምን አልመጣም አለችው። እንዴ ሁሉም ነገር ለአንቺ መናገር አለብኝ። እ ለምን እንደዚህ መፈሩ ይቆይ አላት። እሺ ጥሩ፣ ግራ ገባኝ እኮ። እንግዲህ ያው ነገሮች በጣም ከባድ ናቸው። ያንተን ሰዎች ከዚህ በኋላ ሆስፒታል ማስገባቸው አይመስለኝም። ምክንያቱም ዶክተሩ በጣም በጣም ብዙ ጥያቄ እያበዛብኝ ነው ነው በቀጣይ የሆን ነገር ከተፈጠረ እባረራለሁ እያለችሁ ነበረ። ቆይ አንተ ግን ለአሊያ እንደዚህ የምትጨነቅላት ደሚር የሆን ነገር እንዳይደርስባት ነው ወይስ ምንድን ነው አለችው። አዎ አዎ ለሱ ነው ይላታል። እሷ ግን አልመስልሽ እያላት ነው ስሜት የማይሰጥ ነገር እንደሚያወራ ነበር አርጋ ስታሰብ የነበረ። ጥሩ ጥሩ። አይ ሌላ ነገር ካሰብክ እኮ ብዬ ነው። ታውቃላ እናትህ አሊያን አትወዳትም አለችው። እማዬ አንችንም ቢሆን አትወድሽም ምን እያሰብሽ ነው እያላት ነው። እንዲህ ሲላት ተናደደች። ሌላ ነገር አሰብ አይደለም ደሚር። ቅድም አበባ ይዞ መጥቶ ነበረ። ወደ አሊያ ክፍል እየገባ ነበር ወደ ቢሮ አለችው። ሚኔ በቃሽ በቃሽ እያላ ከተቀመጠበት ተነሳ ምን አልኩኝ? ምን አልኩኝ? እሺ ተረጋጋ ትሏለች። በቃ ነገ እንገናኛለን እያላት ትቷት ሄደ። እንዲህ ብሏት ከሄደ በኋላ ሚኔ የምን አይነት ስህተትን የሰራሁት ብላ በራሷ ስትናድር ነበረ።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 ነገሬን ድረስ በያላችሁበት መልካም ቆይታ ይሁን።